ሰላም ጤና ይስጥልኝ የመንጊዜ ሚዲያ ቤተሰቦች፣ ያለፈው ቅዳሜ ሚያዝያ 4 2017 ዓ.ም ስምንት መስራች ድርጅቶችን ይዞ የተመሰረተው የኢትዮጵያውያን ትብብር ንቅናቄ ጋዜጣዊ መግለጫ ሰጥቶ ነበር። በእለቱ የአሜሪካን ኢትዮጵያውያን የህዝብ ጉዳይ ኮሚቴ ወይም ኤፓክን በመወከል የተገኘችው ወይዘሮ ዋሲ ተስፋ እንግዳ አይነች። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። በቅድሚያ ከቀዳሚው መግለጫ የንቅናቄውን አላማዎች በሚያስረዳው ክፍል እንጀምራለን። ስምንት ድርጅቶች ናቸው በአንድነት የመጡት ግን ያሰባሰባቸው ዋና ዓላማዎች አስራ ሁለት ናቸው። እኛ በዚህ ሰነድ ውስጥ ያዘጋጀናቸው ናቸው። እነዚህም ፈጠን ፈጠን ብዬ ሄድባቸዋለሁ። አንደኛው የኢትዮጵያ ሀገራዊ አንድነቷ እንዲጠበቅና የህዝቧም ሉዓላዊነት ስልጣን እንዲከበር ነው። ሁለተኛ የኢትዮጵያ ህዝብ መሰረታዊ ነፃነቶች፣ ሰብአዊና የዜግነት መብቶች ተከብረውለት በሰላም እንዲኖር። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመሰረትና ተጓዳኝ ተቋማትም በነፃነት እንዲሰሩ። አራተኛ ኢትዮጵያ ውስጥ የህግ የበላይነት እንዲኖርና ፍትህ ርትዕ እንዲሰፍን የፍትህ ተቋማትም በነፃነት እንዲሰሩ እንዲደረግ። አምስተኛ ኢትዮጵያ በአያሌ ሺህ ዘመናት አብሮ አብሮነት የማህበራዊ፣ የባህል፣ የኢኮኖሚና የፖለቲካ የጋራ እሴቶች እንዳሉን በዛ ተሳስረን እንዳለን ማመንና ልዩነቶችም ቢኖሩ ያንን በመከባበር መጠበቅ እንዳለብን። ስድስተኛ የሁሉም ብሔረሰቦች ወይም ጎሳዎች ቋንቋ፣ ሃይማኖቶች፣ ባህል እንዲከበሩ አንድ ሀገራዊ የጋራ መግባቢያ ቋንቋም እንደሚያስፈልገን መረዳት እንዲህ እያለ ይቀጥላል። እንግዲህ በእነዚህና በሌሎች በተዘረዘሩ አላማዎች ስር መሰባሰባቸው የተገለጸው ስምንቱ መስራች ድርጅቶች የሚከተሉት መሆናቸውን ከጋዜጣዊ መግለጫው መረዳት ተችሏል። አንድ ኢትዮጵያዊነት፣ ሁለት የኢትዮ አሜሪካውያን ዜጎች ካውንስል፣ ሶስት ኢትዮጵያን እናድን መድረክ፣ አራት የአሜሪካን ኢትዮጵያውያን የህዝብ ጉዳይ ኮሚቴ፣ አምስት ኒውዮርክ ትራይ ስቴት ተስፋ ለኢትዮጵያ፣ ስድስት የሶማሌ ዲሞክራሲያዊ ካውንስል ሰባት የኢህአፓ ድጋፍ ኮሚቴ ስምንት የህብረ ኢትዮጵያ ግብረ ኃይል ሲሆኑ በሚስማሙባቸው ፕሮግራሞች በተባባሪነት ለመሳተፍ ግሎባል የአማራ ዲያስፖራ መድረክ እና ቪዥን ኢትዮጵያ ራሳቸውን ማስመዝገባቸው ተጠቁሟል። አሁን ወደ እንግዳይ እወስዳችኋለሁ። ዋሲ ግብዣይን ተቀበለች ስለተገኘች እጅግ በጣም እያመሰገንኩኝ እንግዲህ በመግቢያ ላይ አንቺ ከኤፓክ መሆንሽን ገልጫለው እና ስለ ኤፓክ እና ከትብብሩ ጋር በተያያዘ ያለውን ሚና በተመለከተ ጥቂት በይን። እስኪ እሺ፣ አመሰግናለሁ ሪዮት። በጣም ነው ደስ የሚለኝ ሁል ጊዜ ከአንቺ ጋራ ቀርቦ መወያየት የሀገራችንን ጉዳይ። እሺ፣ አሁን የዛን ለታ ብቅ የመጣሁት ኤፓክን ነው። ትንሽ ላስተካክል የምፈልገው ምንድነው፣ ኤፓክ መስራች ድርጅት አይደለም። ኤፓክ ሰፖርቲንግ ድርጅት ነው። እንደግፋለን። ምንደግፈው ምንድነው፣ አላማውን በሙሉ ስለምንደግፍ የቆሙበትን በጎ በጎ ፍቃድ ስለምንደግፍ የእኛም ምኞታችን ይህ ስለሆነ ኤፓክ ደግሞ በስራው እንደምታውቂው ከኢትዮጵያ ድርጅቶች በሙሉ አብረው ለመስራት የሚሞክር አንፈልጋችሁም የሚሉን ሁሉ ይሄድን እያነጋገር እንትን የምንል ድርጅት ነን እና ግን የኛ ዋና ስራችን እዚህ ኢትዮጵያን አሜሪካንስ ሆነን ለዚህ ላለው ለኢትዮጵያዊ መብት አድቮኬት በምናደረግበት ጊዜ እኛንም ኢትዮጵያንም በሚነካ ኢትዮጵያን የሚነካ እኛን ይነካል በማለት ነው የምናረገው። እና የእኛ አቋቋም ዝም ብለን እንትን መንበር ለመሆን እንደዚህ አይነት ድርጅት ውስጥ አያስችለንም። ነገር ግን እንደግፈዋለን፣ ሙሉ በሙሉ እንደግፋለን። ለዚህ ነው ደግሞ እኔም እዛ የተገኘሁት። አሁ፣ እንግዲህ ወደፊት በሚወጡ መግለጫዎች ላይ አሁን በአልሽው መልኩ በትብብር መሆኑ ይገለጻል ብዬ አስባለሁኝ። እንደው አጠቃላይ ስለ ትብብር እስኪ የምታስቢውን ትንሽ፣ ወደ ቅዳሜው ጉዳይ ከመግባታችን በፊት ነገ የሚወጣው አንድ ፕሮግራም አለን፣ እንደዚሁ ከትብብር ጋር በተያያዘው ውይይት ያደረግንበት እና በጣም አወያይ አከራካሪ ጉዳይ ነው። ከነማን ጋር እንዴት ምንድን ነው የሚደረገው እንደዚህ የሚለው ነገር እና ዋሲ ግን ትብብር የሚባለውን ነገር ስታስብ ወደ አይምሮዋ በፍጥነት የሚመጣው ነገር ምንድን ነው የሚለውን አጠቃላይ ያለሽን ምስል ትንሽ በይንስኪ። እሺ ትብብር በጣም መቼም አስፈላጊ ነገር ነው። አሁን ዋናኛን የትም እንዳን ደርስ ያደረገን እንደዚህ ወደኋላ ያስቀረን መተባበር አለመቻላችን ነው እና አንድ እንትን አፍሪካን አሜሪካን ጓደኛ አሁን ከዚህ አለም በሞት ተለይቷል፣ ጋዜጠኛ በጣም ጎበዝ ጋዜጠኛ እዚህ ሎስ አንጀለስ የማውቀው፣ አንድ ጊዜ ምን አለኝ እናንተ ኢትዮጵያውያኖች ለሁላችንም አስተምራችሁን አላለ? ፖለቲካ ፖለቲክል እንትን አቋም ነገር አናላይዝ ማድረግ ማየት፣ ምን ማለቱ ላስተማራችሁን እናንተ ናችሁ አለ። ግን እናንተ ቁጭ ብላችሁ ከእናንተ በኋላ ሳውት አፍሪካ መቶ፣ ተባብሮ ራሱን ነፃ አወጣ ብዙ አገሮች የሚፈልጉበት ግብ ሊደርሱ ችለዋል። እናንተ ግን ይሄን ማድረግ አቅቷችኋል። እና ይሄ ለምንድን ነው? በቃ ለምንድን ነው የሚመስልች ብሎ ገና ያኔ ነው ይሄን እንትን የተወልኝ እና በቀላሉ መቼም የሚመስለኝ አንዱ ነገር ትብብር አስፈላጊ እንደሆነ ሁላችንም የምንለው ነገር ነው። ኢንፋክት ትብብር ቢኖር የአብይ መንግስት እስካሁን አይቆይም ነበር። ደንበኛ የፍራጃይል ስቴት የተባለ እንደ ባቲስታ መንግስት ያኔ የበሰበሰ ቢገፉት የሚወድቅ መንግስት ነው አብይ ያለው ምክንያቱም እንደምታውቂው ምንም ኮንትሮል የሚያደርገው ነገር የለም። ያችኑ አዲስ አበባን ከተማ ይዞ በእዳ ተወጥሮ የሚኖር መንግስት ነው። ግን ያ ትብብር በአገር ቤትም በቂ የለም፣ በዚህ በውጭም የለም እና እሱን አስፈላጊ ነው። እና አሁን እንግዲህ የሚታየኝ ምንድን ነው እዛ ላይ ፎከስ እያደረግን በምንመጣበት ጊዜ ይህን ትብብር አስፈላጊ ነው በምናይበት ጊዜ አብሮ ደግሞ ማየት ያለብን በጣም ዋነኛው ጥያቄ ምንድነው ለምንድን ነው ያልተባበር ነው? ምንድን ነው በእኛ የሚያቀተን ለመተባበር የሚለውን ጥያቄ ማንሳት ያለብን ይመስለኛል። እና ይህንን ስናነሳው አንደኛ መቼም ካልቸራችንም ከባድ ካልቸር ነው። እርግጥ ኢትዮጵያ በአንድነት ይህን ሁሉ ህዝብ ይዛ ስትኖር ስትኖር ሳለ በሌላ በኩል ደግሞ እንትነን ምንድን ነው የሚባለው ኢንሱለር ህዝብ ነን። በቃ ራሳችንን ችለን ለራሳችን የምንኖር እንደዚህ አይነት መንፈስ ያለን ሰዎች ህዝብ ነን እና ይሄም ስለሆነ እሱ አንድ ነው። ሁለተኛ ነገር ደግሞ ግቡ ምንድን ነው ብለን በምናይበት ጊዜ ያንን ግብ አይተን እዛ ግብ የሚያደርሰንን ነገር ከማሰብ ይልቅ ችግር፣ በመሃል ያለውን እዛ ላይ እናተኩራለን። አሁን ለምሳሌ የመጨረሻ ግቡ ዋነኛው ማንንም ሰው የሚያጣላ አብዛኞቹ በተለይ በኦፖዚሽን ያለ ነው ያለው ድርጅትም ሆነ ግለሰቦች የአብይ መንግስት የህዝብ ጠላት እንደሆነ የአብይ መንግስት መውደቅ እንዳለበት ሁላችንም የምንረዳው ነገር ነው። መሄድ እንዳለበት መቆየት የሌለበት መንግስት እንደሆነ፣ እዛ ላይ ተባብረን እሱን ፎከስ አድርገን ከዛ ወደ ኋላ እያየን ይሄንን እንድናደርግ ምንድነው አንድ ላይ የሚያሰራን አንድ ላይ የሚያስመጣን ነገር ከማየት ይልቅ ኦ የለም እንግሌና ቆ ነበረ እዚህ ድርጅት አብረን ነበርን፣ ነው እሱን አላም ነውም አላምናትም የሚል እንደዚህ እንደዚህ አይነት አስተሳሰብ ሁሉ ያለን ይመስለኛል። እና ያንን አልፈን መሄድ ወይም ደግሞ ልዩነት ቢኖሩ ለዛ ለዋናው ዓላማ አንዳንድ ታክቲካል የሆኑ ዲፍረንስ ሊኖሩ ይችላሉ። ያንን ልዩነት ግድ የለም ይሄ ልዩነት ቢኖር ግባችን ያ ስለሆነ ለዛ ለግባችን ኮሊሽን ፈጥረን አንድ ላይ መስራት አለብን እና እሱ እሱ ማለት መቻል አለብን እና ይሄ ትብብር የሚለው አሁን ለዚህ ህብረት በመኖሩ ተስፋ አለኝ። ይሄ ነገር ይመጣል የሚል ተስፋ አለኝ እና ሌሎችም አሁን ስምንት ዘጠኝ ድርጅቶች ጠርተሻል። አራቱ ሶስቱ ሲገነቡት ሌሎቹ ደግሞ በድጋፍ የቀረቡት ግን ሌሎች ሌሎችም መግባት አለባቸው። ብዙ ድርጅቶች አሉ፣ የእንትንም ድርጅቶች አሉ፣ የብሔር ድርጅቶችም አሉ። በጣም እዚህ ያላየናቸው መግባት ያለባቸው እና እንደዛ ነው የሚታየኝ። ባጭር ላጭር ጥያቄ ረጅም መልስ ሰጥተሽ። አይ አይ ጥሩ ነው እንዳልሹ። እንግዲህ የተሰባሰባችሁት ያው የጠቅላይ ሚኒስትር አብይ መንግስት መወገድ ያለበት መንግስት ነው የሚል እምነት ያላችሁ ናቸው። አንዳንድ ጊዜ አሁን እዚህ ጋር የሚነሳው እዚህኛው ትብብር ላይ ብዙ ዲስከሽን እንዳደረጋችሁበት እንደዚህ አውቃለሁኝ። እንግዲህ ከተደረጉት ዲስከሽኖች መሀል ምናልባት ልታነሺ የምትች ይሆናል። አስፈላጊ ከሆነ አንዳንዴ ከራሱ ካለው መንግስት ጋራ ያለ ልዩነት የሚቀልበት ተቃዋሚ ስለተባለ ብቻ አንድ አይኮንም አይደል? እና ለዚህ ለዚህማ ምን አለኝ ያለውስ መንግስት የሚያስብልም አይነት ሊሆን ይችላልና፣ ስለዚህ ምንድን ነው እንደ ሚኒመም አጀንዳ ሊወሰድ የሚገባው ነገር ወይም የወሰዳችሁት የሚለው ላይ ትንሽ እስኪ እንግዲህ ሚኒመም አጀንዳ ያው የሚወሰደው በቃ ኢትዮጵያ ውስጥ ያለው ይሄ ምንድነው እንትን ሁመን ራይትስ አቢሲቭ የሆነ መንግስት እንዲወድቅ፣ በዛ ላይ ተስማምተን መስራት፣ በዛ የሚስማማ ሰው ሁሉ እንትን መተባበር ኖ በቃ ሚኒመም አጀንዳው ይሄው ነው። ኢትዮጵያ ውስጥ የኢትዮጵያን ዋንነት የኢትዮጵያን አንድነት ደግሞ የኢትዮጵያን ሕልውና መቀበል። እንግዲህ አንዳንድ ቦታ ይህን አንቀበል የሚል ድርጅት እንትን አይደለም። እና እንደዚህ እነዚህ ነገሮች ናቸው። ምንም አጀንዳ። እሺ፣ እስኪ አሁን ደግሞ አቶ ግዳይ ይፀራ ሲሆን የትብብርን ጥቅም በተመለከተ ከተናገሩት አድምጠን እንመለስ። ለምንድነው የምንተባበረው? ትብብሩ ምን ይጠቅመናል? የሚለውን አጠር ባለ በነጥቦች እንትን አደርጋለሁ። አንደኛ ጉልበት ይሰጠናል። ትብብር ጉልበት ይሰጣል። ያው ነው እንግዲህ ሁላችሁም ድር ቢያብር አንበሳ ያስር የሚለውን ሁልጊዜ ወላጆቻችን የሚተርቱት ነገር አለ። ስንተባበር ጉልበት እንደሚኖረው የታወቀ ነውና ጉልበት ይሰጠናል። ሁለተኛ እንድንደመጥም ያደርገናል። እንድንሰማ እንግዲህ የምንደመጠው በዲፕሎማቲክ ሰርክሉም አካባቢ ሊሆን ይችላል። በሕዝባችንም በደጋፊዎቻችንም ደህና ተደማጭነት እንዲኖረን ሊያደርግ ይችላል። ሶስተኛ፣ የገንዘብ የቁሳቁስ አቅማችንን ለማቀናጀትና ማስተባበር የምንችልበት ሁኔታ ይፈጥርልናል። አራተኛ፣ የስራ ድርርቦች ወይም የስራ ድግግሞች ያስቀራል። በተናጠል የምንሰራው አንዱ የሰራውን ሌላውም የሚደግምበት ሁኔታ ይቀራል ማለት ነው እና ኢፌክቲቭ የሆነ ሰውም ወይም የተለያዩ ኃይሎች እንትን በሚያመጡበት ውጤት በሚያመጡበት ስራ እንዲሳተፉና እንዲሰሩ ለማድረግ ያስችለናል። ሌላ የመቻቻልና የዲሞክራሲ ባህል የምናዳብርበት ይሆናል። ይሄ እንግዲህ ቅድም አንቺም የጠቀሽው ነበረ ከባህላችንም ጋር እያይዘሽ እና እዚህ ጋር አቶ ግዳይም እንደሚሉት የመቻቻልን በተመለከተ እንግዲህ ብዙ አካላት ወደ አንድ ሲመጡ አንደኛው ነገር ይሄ ነው አደለ፣ ፍትጊያ ይመጣል እና ከዚህ ቀደም ከተደረጉ ሙከራዎች እና ካልተሳኩ አንጻር እንደዚህ አይነት ተመሳሳይ ነገር እንዳይፈጠር ምን ታስቧል? ምክክሩ ምን ይመስል ነበር? እንዴት ለመከላከል አሰባችሁ? የሚለውን ትንሽ እስኪ። እሺ አሁን እንግዲህ አንዳንዱ ነገር ለምሳሌ እንዳልኩሽ ለምሳሌ ሚድ ይደጋገማል። ያ የሚያደረገውን እኔም በየፊናችን እናርግ የሚባለው ነገር አለ። አሁን ለምሳሌ ኛ ፓኮችን በጣም የጠየቁን ምንድን ነው በዲፕሎማሲ በኩል እንድንረዳ ሁሉ በየፊናው እየተነሳ ከሚሄድ አብረን ብንሰራ የተሻለ ይሆናል። እኛም ደግሞ ከኤክስፔሪንሳችን ኮንግረስ ስንሄድ ምን ስንል አንድ ድምፅ የላችሁ ኢትዮጵያውያን የሚለውን ነገር የጉልበት ይሰጠናል። አሁን ያሉት አንድ ላይ አጠናክሮ ያስገባናል፣ ያሉት ነገር። ሁለተኛ ነገር ደግሞ የበቁሳቁስ በሪሶርስስ ደግሞ ይረዳል የሚለው ብዙ ሪሶርስ ያስፈልገዋል። በኛ በኩል ያለው ስራ ለምሳሌ ነው ኢፓክ በኩል የኮንግሬስ የምሄድ እነዚህ ሰዎቹን ለእነሱ ለአድቮካሲያቸው ንት ለማለት ምን ማለት እንትን ያስፈልጋል እርዳታ ያስፈልጋል አንዳንድ ነገር ለማድረግ እና ግን የእኛ ዓላም የእኛን እንትን ብቻ አይደለም የሁላችንንም የሆነ ሬፕሬዘንታቲቭ የሆነ አቋም ተይዘው ነው የሚኬደው። እና ደግሞ በሪሊ በደፈና ስታዩ አቋማችን የብዙዎቻችን አንድ አይነት ነው፣ የሚመሳሰል ነው፣ የሚቃረን አይደለም። አሁን ግን በቃ አንተ ይህንን ስራ አንቺ ይህንን ስሪ፣ በዚህ በኩል ይህን አንድ ላይ እናድርግ። ሙቭመንት ሰልፍ ምናምን በሚደረግበት ጊዜ እንኳን ይሄ ሁሉ ሰው ተባብሮ የሚጠራው እና አንድ ድርጅት እንትን የሚያደርገው ለየራሱ ለየራሱን ሁለተኛ ደግሞ ለአብይ መንግስት የሚያስፈራራው ጥንካሬ ነው የሚያመጣው። ከዛ ሌላ ደግሞ የሚመስለኝ አንዱ ትልቁ ነገር አገር ቤት ያለ እርዳታ የሚረዳም ከሆነ በአንድ ላይ ሆነን ተባበሩ፣ ስትተባበሩ ነው እኛም አንድ ላይ እናንተ መርዳት የምንችለው ማለት ይቻላል። በየፊና ሁሉ አንዱ ይህን ድርጅት ይዞ አንዱ ያንን ድርጅት ይዞ ከመራመድ እና ከመሯሯጥ አብረው እነዛም መቼ ምን ያህል ኢንፍሉወንስ ማድረግ እንደሚቻል አላቅም፣ ግን እዛም ያሉት እርስ በራሳቸው ተነጋግረው እርስ በራሳቸው ተቻችለው በሚኒመም አጀንዳ እንዲቀርቡ ይረዳል ብዬ አምናለሁ። የሚኒመም አጀንዳን ጉዳይ ስታነሺ ዶክተር ባደግ ቢሻው ትብብሩን ለመቀላቀል መሟላት ስላለባቸው መለስተኛ መመዘኛዎች የተናገሩት ነበር እና እሱን ጋብዘን ደግሞ እንመለሳለን። አንደኛ የኢትዮጵያ ሀገራዊ አንድነቷ እንዲጠበቅና የህዝቧም ሉዓላዊ አላዊ ስልጣን እንዲከበር፣ ሁለተኛ የሁሉም ኢትዮጵያዊ ዜጎች ባለሙሉ መብቶች መሆንና እኩልነታቸውን ማረጋገጥ፣ ሁሉም የኢትዮጵያ ዜጎች በጋራ የበላይነት ባለስልጣኖችና የስልጣን ምንጮችም እነሱ መሆናቸውን ማመን፣ አራተኛ መሰረታዊ መብት ነፃነቶች፣ የእምነት የሀሳብና የመደራጀት ነፃነት ጨምሮ መከበር እንዳለባቸው መቀበል። አምስተኛ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመሰረት፣ የህግ የበላይነት እንዲኖር፣ ፍትህና ርትዕ እንዲሰፍን ማለት። ይህን ይመስላሉ እንግዲህ ለመቀላቀል የተቀመጡት መለስተኛ መመዘኛዎች። አካሄዱስ መንገዳችሁስ ምን ሊሆን ይችላል እነዚህን የተዘረዘሩትን አላማዎች ለማስፈጸም ምን አይነት መንገድ ነው የምትከተሉት? ቅድም ከኤፓክ አንጻር የዘረዘር ሸዋ የዲፕሎማሲ ጉዳይን በሚመለከት ሌሎች ተጨማሪ ሊጠቀሱ የሚችሉ ነገሮች ምንድን ናቸው? ሌሎች ተጨማሪ ሊጠቀሱ የሚችሉት እንግዲህ ሌሎችን ድርጅቶች አፕሮች በማድረግ ከኛ ጋር ተቀላቀሉ በማለት ኦርጋናይዝድ ያልሆኑ ሰዎችን ኦርጋናይዝድ ሁኑ ማለት፣ ደግሞ ለእኛ ለኢትዮጵያ ኮሚኒቲ በጣም ማስተማር ይሄ ነገር አስፈላጊ እንደሆነ እንደዚህ እንደዚህ የመሳሰሉ ነገሮች ናቸው። ሲምፕል ይመስላሉ ግን እስካሁን ድረስ ያው ከብዶን ሳናደርገው ቀርተናል። እና ደግሞ ማስረዳት አለብን። ይሄ ይሄ ሁሉ ስላልሆነ ኢትዮጵያ ሕልውናን ራሱ ጥያቄ ላይ የሚያስቀምጥ ጊዜ እንደተፈጠረ፣ በብሔሮች መሀል ጥላቻ እንዲፈጠር እንደተደረገ ወንድምህ ነው እንጂ ጠላት አይደለም ኦሮሞ፣ አማራ ወይም ትግሬ እያል እርስ በራስ ማንነታችንን የኛ ሁላችንም አንድ ላይ መሆን አገሪቷን ወደፊት ያሳድጋል እንጂ ወደኋላ የሚወስድ እንዳልሆነ፣ እንደሱ እንደሱ አይነቶቹን ነገር ማስተማር ማስገንዘብ ያለብን ይመስለኛል። እና ደግሞ ለሁሉም እንዳልኩሽ ምሳሌው አሁን የሆነ ኢትዮጵያ ነች። ሰው ሉጣ ብሎ ከአዲስ አበባ ከተማ በመኪና እንኳን መሄድ የማይችልበት አገር ሆናለች፣ አደለም? ከአዲስ አበባ አርባ ምንጭ ለመሄድ በረረን ነው የምንሄደው። ምክንያቱም መንገድ ላይ የሚደርስብን ነገር ስለማናቅ ነው ሰው የሚለው እና ይህ ሁሉ የሆነው ምንድን ነው? ህዝቦችን፣ ህዝብ ለህዝብን አባልተው አንተ፣ ይሄ ነው ጠላት፣ እሷ ነው ጠላት እያሉ ስለተደረገ ነው። እና እሱ እሱ ላይ ሁሉ መሰራት አለበት። ኮምፕሪሄንሲቭ የሆነ አሰራር መሰራት አለበት ህዝብን አንድ ላይ ለማምጣት። በጣም ነው የማመሰግነው ዋሲ። በመጨረሻ ስለ ትብብሩ ሳልል ባላልፈው የምትዩ ወይም ደግሞ ሌላ ከሀገራዊ ጉዳይ ጋር በተያያዘ በጨምር የምትዩ ካለ መድረኩ ክፍት ነው። ስለ ትብብሩ በእውነቱ በቃ ይሄው ነው፣ እያደገ ይሄዳል። ያው ድጋፍ ያስፈልገዋል እና ሰከንድ ጌስ ማድረግ የሰሩ ታሪክ ይሄ ነው ገሌ እንዲነበር እሱን ሁሉ ትተ ምክንያቱም በጣም እንደሱ እንላለን ይሄ ነው ለዚህ ደጋግሜ የምለው ትለን ግን አያስፈልግም። አንዳንዴ ማለት ይሄ በትናንሹ ነገር ከሆነ በየጠቃቀኑ ከሆነ ልክ ነሽ። ግን ደግሞ አንዳንዴ የግድ ተመሳሳይ የሆነ ችግር እንዳይመጣም በደንብ ያወቅሽውን አካል ወይም ግለሰብ አሁንም አስገብተች ሌላ ችግር ውስጥ ላለማስገባት፣ እንደዛ ላለመግባት እንደዛ ብትይዝ ችግር አለው። ግን የለውም፣ የለውም በደፈናው በአጠቃላይ ነው እንጂ ያልኩሽ እኔም አንዳንድ ግለሰቦች ኢንዲቪዲዙሎች አሉ፣ በጥርጣሬ እና በጥያቄ ማስቀምጣቸው ግን አትሊስት እንዴት ነው ሰው ሪሃብሊቴት የሚደረገው? የሚለው ጥያቄ ያስፈልጋል። ማሳየት ያለበት ነገር ያስፈልገዋል ያ ሰው ገባሽ። አሁን ለምሳሌ እኛ ብዙ የፎርመር ቲፒኤልኤፎች እየመጡ እኛ ተሳስተኑ ምናምን የሚሉን ነገር አለ። ግን እንደዛ ስላልሽኝ በፊት ወያኔ፣ አይ እንግዲህ አሁን ወንድም እህትነን ብለን ማለት ይከብዳል። ገባሽ? ያንን የምታሳዩት በምንድን ነው? እና ብዙ ብዙ ነገር ማሳየት መቻል አለበት። አንዳንድ ጊዜ ደግሞ ያም ሆኖ የማትቀበዩ እንትን ሊኖር ይችላል። የማትቀበዩ ሊኖር ይችላል። ይሄው ነው በዚህ በኩል ያለኝ አስተሳሰብ ይሄው ነው። አንድ ነገር ለመናገር የምፈልገው ነገር አለ እኔ እዛ ለ ስጋበዝ፣ እዛ ዝግጅቱ ላይተሽ እንደሆነ ስለ ቡርቱካን ነው ተናገር የተጋበዝኩት እና እንደ የእሷ ነገር አይ ቲንክ መነሳት ያለበት የሚመስለኝ ለምንድን ነው እንደገና እንደ ማንኛውም እንደገና ተደፋፍ ነው እንዳይቀር። አሁን ይቺ ልጅ ፍርድ ለፍርድ ቀርባለች ብዙ ነገር ነው የተጫወቱባት። በአንድ በኩል እንደገና የተናገረችውን ነገር ስባ እንድትመልስ አስደርገው፣ ከዛ በኋላ እንደገና ደግሞ ከሰው ማቅረብ፣ በጣም በጣም የሚያሳዝን ሁኔታ ላይ የወደቀች ሰውነች እና እሷን ማስታወስ ፈልጋለሁ። ሁለተኛ ደግሞ ያው እንትን የሬፕ ቪክተም ነች እና ከሱ ጋር የተያዘ ብዙ ትራውማ አለው። አንድ ሴት ላይ እንደዚህ ሲደርስባት እና ያ ሁሉ የትራውማውም ሪዛልት ይሄ የመፍራቱ እንደገና ሪካልት ነሳቧ ምን ማለቷ ሁሉ ከሱ ጋር የተያያዘ ከዚህ ከጨካኝ መንግስት ጋር የተያያዘ እንትን መሆኑን መርሳት የለብንም። እነዛን ደግሞ ተጠልፈው የቀሩትን ወጣቶች እነሱንም መርሳት የለብንም። እና ይህንን ብቻ እሱ ጋር ግን ዋሲዬ ማለት በጣም ብዙ ሰው ታግቶ የደረሰበት አይታወቅም ያልሹን የተማሪዎችን ጨምሮ ማለት ነው። እርሱ መርሳት አያስፈልግም፣ ትግል ማድረግ ያስፈልጋል። ያው እየተጨመረ እየተጨመረ የሚሄደውም አንዱን ቋጭተን ስለማን አጠናቅቅ ነው። እና ልክ ነው። ግን የብርቱካንን ጉዳይ በተመለከተ አሁን አፍ ሞልቶ እንደዛ ሊያስደምድም የሚችል ነገር አለ ብለሽ ታስብ ያለሽ? አንዱ አንቺ ያልሽው ነገር ነው። ልክ ነው። መጀመሪያ የሰማነው ነገር ሆኖ በኋላ በግዳጅ እንድታስተባብል ተደርጋ ሊሆን ይችላል። ግን ሌላው ብዙ ጥያቄ የሚፈጥሩ ነገሮች ስላሉ በእሷም በኩል ያሉ ወይም ሌላ አካላት ሊጠቀምባት የፈለገ ልክ ውሸትም ሊሆን ስለሚችል ብዙ እንደዛም የሚመስሉ ነገሮችም ስላሉት ድምድም ለማድረግ የማያስችል እውነቱ እንዲታወቅ የመግፋት ነገር አይሆንም መደረግ ያለበት። እኔ ልክ አውቃለሁ ከብዙ ሰው ጋር በዚህ እንትን አለ፣ ላልስማማ እችላለሁ። ለእኔ መጀመሪያ እሷን የእሷን ሊያሳምነኝ የቻለው ከሁሉም የበለጠ የነዛ ሁሉ ተሰብስቦ እሷ ላይ መረባረባቸው ነው። ከሽመልስ አብዲሳን ይዘሽ፣ ብርሃኑ ጁላን ይዘሽ፣ ትምህርት ሚኒስቴሩን ይዘሽ፣ ሚዲያውን ይዘሽ፣ ማነው ደግሞ እንትና ጀዋርን ይዘሽ ሁሉም በቃ ፈስ ያለበት ዝላይ አይችልም የሚሉት ሀገራችን ተረት ነው እና እሱ ነው። ሁለተኛ ነገር ደግሞ ሴቶች ልጅ ሬፕ ይደረጋሉ ልጆች ኪድናፕ ይደረጋሉ፣ ተደርገዋል። እኔ ራሴ ኢትዮጵያ ሄድኩ ጊዜ ነግሬሻለሁ። ከዚህ በፊት ደሆን በደምብ ተነጋግረን እንደሆነ ፕሮግራም ሰርተናል። ብዙ ሬፕ ቪክቲሞች አይቻለሁ፣ አነጋግሬያለሁ እና እዚህም ደግሞ እናያቸዋለን። እዚህ ሀገር ለምሳሌ በስራ በምናምን የምናያቸው ከዛ መጥተው አይ የለም አልሆነም እንደገና እንደዚህ እንደዚህ ማለት የመለወጥ ብዙ እንትን አላቸው። ብዙ ጊዜ የሚታይ ነገር ነው። ምክንያቱም ይሄ ፍርሃቱ በጣም ከፍተኛ ስለሆነ እና እኛ የምንቀበለው ማን ነው? አይደለም ብሎ የኢትዮጵያ መንግስት የሚለውን ነው የምንቀበለው ወይስ እሷን ነው? እኔ እንደዛ ነው፣ ከሁለቱ ምንም እንትን የለኝም፣ እና በዛ ነው ማየው፣ በዛ ነው ማየው። እሷ ምሳሌ የሆነች የእሷ መቅረብ እንደም የሌሎቹ ታሪክ መነሳት ጀመረ፣ የነዛ ቀደም ብለው የኪድናፕ የተደረጉት እና ሁሉ ጊዜኛ መሀል ጥርጣሬ እንዲፈጠር የእሱ እንደዚህ ነው እሷ እንደዛናት የሚል ጥርጣሬ መበከልና እና መጣል የዚህ መንግስት አንዱ እንትን ነው ብዬ ነው የማምነው እና ፐርስናል እምነት ይሄ ነው። አመሰግናለሁ። አድማች ተመልካቾቻችን ከዋሲ ተስፋ ጋር አዲሱን ንቅናቄ በተመለከተ ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳና ርዕሰ ጉዳይ ጋር እቆያችኋለሁ። እስከዚያው ሰላም ሆነ።